ለመዳሞቻችሁ እነዚህ ነገሮችን በጭራሽ እንዳትናገሩ። አሁን አንድ ቪዲዮ አስገባላችኋለሁ። እሱ ቪዲዮ ላይ የምሰሙት ነገር በጭራሽ በጭራሽ አዲስ ቤት ስትገቡ ይሄን ነገር እንዳትናገሩ። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለብዙ እህቶች እንዲደርስ ዳይ ወደ ቪዲዮ መጨረሻ ላይ እኔም አንዳንድ አስተያየት ሰጥበታለሁ። አብራችሁን ቆዩ።

ሌላ ቤት ያሳለፋችሁትን ስቃይ ችግር መጥፎ ነገር ደሞዝ እንደተከለከላቸው በጭራሽ ሌላ ቦታ ላይ ሄዳችሁ እንዳትናገሩ ማለት ነው አሁን እዚህ ቤት ውስጥ ልጅቷ ያላትን የተቸገረችውን የተበላችውን ገንዘብ ሁሉ ተናገረች ምንም የምታመጣው ነገር የለም ሰው ተቀያሪ ነው ዛሬ ጥሩ ይሆናሉ ዛሬ ስቃሉ አሁን እሷ ለመቅረጽ እሷን ለመቅረጽ ለመወደስ ለመፈመስ ብላ ነው እንጂ ለእሷ ብላ አይደለም፣ ቅንጣት ታህል ማለት ነው። ወላሂ እውነቴን ነው የምላችሁ። ሌላ አዲስ ቤት ስትገቡ የድሮ መዳመች የት ሰርተች ነበር፣ እንደዚህ ሰርቼ ነበር፣ ውይ የድሮ መዳሜ እኮ ጥሩ ነበረች፣ መልካም ሴት ነበረች፣ ምናምን ብላችሁ አካብዳችሁ መናገር ነው እንጂ ያለባችሁ መዳሜ እኮ መጥፎ ነበረች፣ እንደዚህ ደሞዝ አሰጠኝም ነበር ምናምን ስላላችሁ ምንም የሚቀየር የሚጨመርላችሁ ነገር የለም። የባሰ እችኛዋ ተቀይራ ትንቃችኋለች። እዚህ ቤት ውስጥ አሁን እንደፈለጋችሁ መናገር አትችሉም። ትንሽ እንኳን ስትበሉ ከታያችሁ ድሮ እኮ የተሰቃየሽው ምናምን ረሳሽው እንዴ? ደግሞ ስትጠይቁ እንዴ፣ ድሮ እኮ ሁለት ወር ሶስት ወር ቆይታ እኮ ነበር መዳምሽ የምትሰጥሽ። ድሮ እኮ እንደዚህ ነበርሽ፣ ድሮ እኮ እንደዛ ነበርሽ ነው የምትባሉት ማለት ነው። ለምሳሌ አሁን አንድ ሰው ሚስጢራችን ካወቀ ያ ሚስጥራችን እንደ ደካማ ጎን እንደሚጠቀምበት ማለት ነው። እሷም አሁን ልክ እንደ ፊልም ደካማ ጎኗን ጨርሳ ነግራታለች ለመዳምየው። ይህንን ደካማ ጎኗ ትጠቀምበታለች ማለት ነው። ወላሂ ሁነት ነው። አሁን እቺ እዚህ ቤት ራሱ ተመችቷታል ልጅቷ። አልተመቻትም። ዩኒፎርምን የለበሰችው እጇ ራሱ ያስታውቃል፣ ፊዚካሊ ያስታውቃል እኮ የሰው ልጅ መጎዳት አለመጎዳቱ ማለት ነው። እጇ እንዴት አጣጥፋ ተሳቃቁጭ እንዳለች ተመልከቱ። ገባችሁ እነሱ ግን ሰራተኛ ላይ እንደዚህ ሞኛ ሞኝ የሆኑትን ሰራተኛ ላይ ይፈምሱና ከዛ ማስታወቂያቸው ይሰራሉ ደሞዛቸው የሰራተኞቹ ደሞዝ በማስታወቂያ ራሳቸው በሰሩት ማስታወቂያ ይከፍላሉ ማለት ነው ሶሻል ሚዲያ መውጣት መጠቀም ካለባችሁ በራሳችሁ መንገድ መዳሞች እንዳያወጣችሁ ወላሂ እውነት ይሄን ነው የምላችሁ ምንም እብድም ምሰሉ ምንም ልባሱ በራሳችሁ መንገድ ሶሻል ሚዲያ ሚዲያ መውጣታችሁ ካልቀረ ቲክታክ ከፍታችሁ የቲክታክ አካውንት ይኖራችሁ። የቲክታክ አካውንት ራሱ በአሁኑ ሰዓት ቀላል ብር አይደለም፣ ወላሂ ኢትዮጵያ ስትገቡ ይጠቅማችኋል። ልሽ ጠው ብትሉ እንኳን ልሽ ጠው ብትሉ ትሸጡታላችሁ። ኢትዮጵያ ስትገቡ ማስታወቂያ ትሰሩበታላችሁ። እና ምን ለማለት ፈልጌ ነው፣ ቀጥታ እናንተ ማድረግ ያለባችሁ የድሮውን ያሳለፋችሁት መጥፎ መሆነ ጥሩ መናገር የለባችሁ። በቃ የድሮ መዳሜ በጣም ጥሩ ነበረች፣ መልካም ሴት ነበረች፣ እንደዚህ ሀድያ ታመጣልኝ ነበር፣ እንደውም ቅባት ሳሙና ታመጣልኝ ነበር፣ እንደዚህ ታረግልኝ ነበር ምናምን ነው የሚሏችሁ ማለት ነው። በተቃራኒው እነሱ የድሮዋ የድሮ ሰራተኛዬ መጥፎ ነበረች የሚሉት ከመቶ አምሳ ፐርሰንት ናቸው። አብዛኞቹ ምን ይላሉ? ወይ ዚህ ቤት የእኔ ሰራተኛ እኮ የድሮዋ ምርጥ ነበረች፣ በጣም ትሰራ ነበር፣ ጎበዝ፣ ታታሪ ሰራተኛ ነበረች ነው የሚሉት። ውሸታቸው ነው እንዳታምናቸው። እናንተ በራሳችሁ ሙድ ለመኖር ሞክሩ። ኦኬ፣ እስክት ለምዶ ይቃማችሁ እስኪሰራላችሁ ድረስ ኦኬ፣ ችግር የለውም እነሱ እንዳዘዟችሁ ትሰራላችሁ። ግን የቃማቸው ሲሰራ ምናምን በራሳችሁ ሞ እየሳቃችሁ ሳቅ እያላችሁ የወዳችሁ በወዳችሁ ይዛችሁ ጥርሳችሁን እያሳያችሁ እራሳችሁን ሳትጎዱ ሚስጥራችሁን ማውጣታችሁ ሳትናገሩ መስራት ነው ያለባችሁ። ገባችሁ? ለእሷ ተናገራችሁ አልተናገራችሁ ምንም የሚጠቅማችሁ ነገር የለም። ሐቂቃ እሷ የምትጨምርላችሁ ነገር የለም። የባሰ ንቀት፣ መናናቅ ነው የሚመጣው እንጂ ምንም መከባበር አይመጣም። ስለዚህ ሴሪየስ ሆናችሁ ለመኖር ሞክሩ። አትላላጡ፣ አትጎተቱ። አላደለ ቅልጥፍ ጥፍጥፍ በሉ። በቃ ራሳችሁ ቅልጥፍጥፍ ጥፍ አድርጉ። ምናምን መልካችሁ ምናምን አይደለም። በቃ እና